እንደምን ዋላችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚ ዜና አልፋለሁ። በናይጄሪያ ለሚካሄደው የወጣቱ ሻምፒዮና ላይ አትሌቶች በተደረገ የእድሜ ምርመራ በርካታዎች መውደቃቸው ተነገረ። የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያ ወክለው እንዲ አውሮፓውያን አቆጣጠር ከናሴ 16 20 በናይጄሪያ አቡኩታ ከ18 ዓመት በታችና ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶች የእድሜ ውጤት ምርመራ አከናውኗል። ፌዴሬሽኑ በኢትዮጵያ ፖሊስ ሆስፒታል የፎረንሲክ ሜዲሲንና ስነ ምረዛ ምርምር ክፍል ለ76 አትሌቶች የእድሜ ምርመራ አድርጎ 22ቱ ብቻ ማለፋቸውን አሳውቋል። የተደረገው ምርመራ የትውልድ ጊዜ የማራይ፣ የትምህርት ደረጃ፣ አጠቃላይ የሰውነት እድገትና አቋም የጥርስ አበቃቅልና የእድገት ደረጃ በራጅ ኢሜጂንግ የሰውነት አጥንቶች እድገት ደረጃ የእድሜ ምርመራ ተደርጓል። በዚህ መሰረት ከ18 ዓመት በታች ከተመዘገቡ ወንድ አትሌቶች መካከል ምንም አይነት ከ18 ዓመት በታች የሌለ ሲሆን አራት አትሌቶች ከ20 ዓመት በታች መሆናቸውን በእድሜ ምርመራው ተረጋግጧል። በተመሳሳይ ከ18 ዓመት በታች የተመዘገቡ ሴት አትሌቶች ውስጥ ሁለት አትሌቶች ብቻ ከ18 ዓመት በታች ሲሆኑ ዘጠኝ አትሌቶች ከ20 ዓመት በታች መሆናቸው ይፋ ተደርጓል። ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ ሁለት አትሌቶች ብቻ ተገኝቷል። በተጨማሪም ከ20 ዓመት በታች ከተመዘገቡ ሴት አትሌቶች መካከል አምስት አትሌቶች ብቻ ከ20 ዓመት በታች መሆናቸው ተረጋግጧል። በዚህም የእድሜ ምርመራውን ካደረጉ 76 አትሌቶች መካከል 6 ወንድና 16 ሴት በድምሩ 22 አትሌቶች ብቻ ማለፋቸው ታውቋል። የኢትዮጵያ ስፖርት አካዳሚ ለአራት ዓመታት በተለያዩ የስፖርት አይነቶች ያሰለጠናቸውን 100 ሰልጣኞችን አስመረቀም። የኢትዮጵያ ስፖርት አካዳሚ በሀገርና በዓለም አቀፍ ስፖርታዊ ውድድሮች ብቃት ያላቸውን ወጣት ስፖርተኞችን ማፍራትን እና ሌሎችን ዓላማዎችን መሰረት በማድረግ ከ11 ዓመታት በፊት የተቋቋመ ተቋም ነው። ይህንን ዓላማ በማድረግም ላለፉት አራት ዓመታት ያሰለጠናቸውን 54 ወንድና አርባሶስት ሴቶች አጠቃላይ አንድ መቶ ሰልጣኞችን ለስምንተኛ ጊዜ ማስመርቋል። ለተመራቂዎች የእንኳን ደስ ያላችሁ መልእክት ያስተላለፉት የአካዳሚው ዳይሬክተር አንበሳው እንየው ክለቦች ተመራቂዎችን እንዲቀበሉ ጠይቀዋል። ተመራቂዎች ሲሰጣቸው የቆየውን የስልጠና መርሃ ግብር በተገቢ ደረጃ በስኬት አጠናካችሁ ለዚህ የመረቃ ዓለት በመድረሳችሁ እንኳን ደስ አላችሁ ላለ። በተመሳሳይ የተመራቂ ወላጆች፣ ቤተሰቦች ልጆቻችሁ የአራት ዓመት የስልጠና ጉዞ አጠናቀው ለምረቃ ስለበቁ እንኳን ደስ አላችሁ እላለሁ። እነዚህን ተመራቂዎች የምትረከቡ ክለቦች፣ በአመራሮቻችን ፊት የምናስተላልፈው መልዕክት የኢትዮጵያ ስፖርት አካዳሚ ሰልጣኞችን ተቀብሎ መያዝ ክብር ነው። ክብር ብቻ አይደለም፣ የኢትዮጵያ ስፖርት አካዳሚ ሰልጣኞችን መያዝ ውጤታማ መሆን ነው። ስለዚህ ክለቦች በምናስመርቅበት ቅድም በገለጽኩት በዘጠኙ ስፖርቶች ውስጥ ያላችሁ ክለቦች የኢትዮጵያ ስፖርት አካዳሚ ሰልጣኞችን ይዛችሁ ውጤታማ እንድትሆኑ እናሳስባለን፣ እንገልጻለን፣ እንድትይዟቸውም በአክብሮት እንጠይቃለን። በምርቃቱ ላይ የተገኙት የባህልና ስፖርት ሚኒስቴር ሚኒስትር ዴታ መክዩ መሐመድ በበኩላቸው ለተማሪዎች መልእክታቸውን አስተላልፈዋል። አካዳሚው ለአራት ዓመታት እንድትሰለጥኑ ሲያደርግ ያገኛችሁትን የንድፍ ሀሳብ እና የተግባር እውቀት እንዲሁም ተገቢውን ስፖርታዊ ስነምግባር ተላብሳችሁ በምትንቀሳቀሷቸው ክለቦች ይበልጥ ስፖርተኛ የመሆን ጉዟችሁን ልትቀጥሉ ይገባል። ተመራቂዎች ማለት የነገ ተስፋ መሆናችሁን አመላክታችሁ እንጂ ምርጥ ስፖርተኛ የመሆን ጉዟችሁን ጉዟችሁን አጠናካችሁ ማለት አይደለም። ምክንያቱም የስፖርት ስልጠናችሁ እና የመደበኛ ትምህርት እውቀታችሁ ከአካዳሚው ቆይታ ባሻገር ደግሞ በምትንቀሳቀሷቸው ክለቦች፣ የስፖርት የትምህርት ቤትና ስልጠና ተቋማት ይበልጥ የሚጨምርና የሚያብብ የዕድሜ ልክ ጉዞ መሆኑን ላስገነዝባችሁ ይወዳለሁ። ከውጭ በዓለም ክለቦች ዋንጫ ቼልሲ እና ፓልሚራስ ሩብ ፍጻሜውን ተቀላቀሉ። የፖርቱጋሉን ክለብ ቤኒፊካን የገጠመው ቼልሲ አራት ለአንድ በመርታት ሩብ ፍጻሜውን ተቀላቅሏል። ቸልሲ ሪስ ጀምስ ባስቆጠራት 64ኛ ደቂቃ ግብ ቀዳሚ ቢሆንም ድንገት በተሰማው ከባድ ነጎድጓድ ምክንያት ጨዋታው ለሁለት ሰዓት ተቋርጦ ዳግም ሲጀምር በኒፊካ የአቻነት ግብን በአንሄል ዲ ማሪያ ፍጹም ቅጣት ምታ አግኝቷል። መደበኛ ደቂቃ በዚህ ውጤት መጠናቀቁን ተከትሎም በተዘጠው ተጨማሪ 30 ደቂቃዎች ውስጥ ንኩንኩ ፔድሮኔቶና ዱዊስ በሪ ሃል ባስቆጠሩ ተከታታይ ግቦች ቸልሲ አራላንድ አሸንፏል። ጃንሉካ ፕራስቲያኒ ከቤንፊካ 92ኛው ደቂቃ ላይ በቀይ ካርድ ከሜዳ መውጣት ደግሞ ቼልሲን እንዲያግዝ ምክንያት ሆኗል በተመሳሳይ የብራዚሉ ክለብ ፓልሚራስ የአገሩን ክለብ ቦታ ፎጎን አንድ ለዜሮ በማሸነፍ ወደ ሩብ ፍጻሜው ተሻግሯል 90 ደቂቃ 0 ለ0 መጠናቀቁን ተከትሎም በተሰጠው ተጨማሪ 30 ደቂቃዎች ውስጥ ፓልሚራስ በፓውሊኒዮ ብቸኛ ግብ ድል ቀንቶታል በዚህም በሩብ ፍጻሜው ቼልሲ ከፓልሚራስ ተገናኝተዋል የክለቦች የዓለሙ ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ምሽት ቀጥለው ሲከናወን የሊዮኔል ሜሲው ኢንተር ሚያሚ ከፓሪስ ጀርሜ የሚያከናውኑ ጨዋታ ትኩረትን አግኝተዋል። የአውሮፓ ሻምፒዮን ፓሪስ ጀርሜ ለመጀመሪያ ጊዜ ይህንን ክብር ለመቀዳጀት እየጣረ ሲሆን፣ በሊዮኔል ሜሲ የሚመራው ኢንተር ሚያሚም ለተመሳሳይ ዓላማ ቆመዋል። በፓሪሱ ክለብ የተሳካ ጊዜን ባለማሳለፉ ደስተኛ ያልሆነው ሊዮኔል ሜሲ ዛሬ ልዩ ብቃቱን የሚያሳይበት ምሽት ይሆናል በሚልም ተጠብቋል። የሉዊስ ሱዋሬዝ ቡስኬትና የአልባ ግልጋሎትም ዛሬ በትልቅ ደረጃ ይጠበቃል። ምሽት አንድ ሰዓት በሚደረገው ጨዋታ በፔዢ በኩል ኦስማን ዴምቤሌ ከጉዳት መስል ለተወሰኑ ደቂቃዎች ወደ ሜዳ ይመለሳልም ተብሏል። በሃቪር ማሽራኖ ስር በሚሰለጥነው ኢንተር ሚያሚ በኩል ጎንዛሎ ሉያን፣ ዴቪድ ሩይዝ እና ኢያን ፍሬ በጉዳት እንደማይኖሩ መረጃዎች አመላክቷል። በተመሳሳይ ምሽት አምስት ሰዓት ሲል የጀርመኑ ባየር ሙኒክ ከብራዚሉ ፍላሚንጎ ሩብ ፍጻሜውን ለመቀላቀል ይፋለማሉ። በአውሮፓ ከ21 ዓመት በታች ዋንጫ እንግሊዝ ሻምፒዮን ሆነች። ከ21 ዓመት በታች የአውሮፓ ዋንጫ በስሎቫኪያ አስተናጋጅነት ሲካሄድ ቆይቶ ትናንት ፍጻሜውን ሲያገኝ እንግሊዝ ጀርመንን ሶስት ለሁለት በመርታት በታሪክ ለአራተኛ ጊዜ ሻምፒዮን ሆናለች። ጨዋታው በተጀመረ በአምስተኛው ደቂቃ የሊቨርፑሉ ተጫዋች ሀርቬ ኤሊዮት እንግሊዝን ቀዳሚ ሲያደርግ ኦማር ሁቺንሰን በ24ተኛው ተጨማሪዋን ከመረብ አሳርፏል። የኔልሰን ቫይፐር 45ኛና የፓውል ኔብል 61ኛ ደቂቃ ግቦች የሦስት ጊዜ ሻምፒዮኗን ጀርመንን አቻም አድርጓል። መደበኛው ደቂቃ ሁለት አቻ በመጠናቀቁ በተሰጠው ተጨማሪ 30 ደቂቃዎች ጆናታን ሮዮ የእንግሊዝን የአሸናፊነት ግብ ከመረ በማዋሃድ ጨዋታው ሶስት ለአንድ ተጠናቋል። በዚህም እንግሊዝ ክብሯን በማስጠበቅ ለአራተኛ ጊዜ ከ21 ዓመት በታች የአውሮፓ ዋንጫን አሳክታለች። የሊቨርፑሉ ተጫዋች ሃርቬ ኤሊዮትም የውድድሩ ኮከብ ተጫዋች ተብሎ ተመርጧል። እንቀጥላለን ተመልካቾች። የ2025 የዊምብልደን የቴኒስ ውድድር በዩናይትድ ኪንግደም ነገ ይጀምራል። ለቀጣይ ሁለት ሳምንታት በደቡብ ምዕራብ ለንደን በሚደረገው የዊምብልደን ተጠባቂ ተጫዋቾችም ይገኙበታል። በዚህም በወንዶች ስፔናዊው አልካራዝ ቀዳሚውን ግምት አግኝተዋል። ባለፉት ሁለት የዊምብልደን ፍጻሜ ፍልሚያዎችን ጆኮቪችን በመርታት አሸናፊ የሆነው አልካራዝን ጨምሮ ዳግም ኖቫክ ጆኮቪች በውድድሩ የሚጠበቅ ነው፤ ከ2023ቱ የግማሽ ፍጻሜ ሽንፈት በኋላ ሌላኛው በተሻለ አቋም በውድድሩ የሚጠበቀው ጣሊያናዊው ያኒክ ሲነርም ይገኝበታል። በሴቶች ካለፉት ስድስት የግራንድ ስላም ውድድሮች በአምስቱ የፍጻሜ ተፋላሚ የነበረችው ቤላሩሳዊቷ አሪና ሳባሌንካ ለአሸናፊነት ታጭታለች። ከኢትዮጵያ ቴሌቪዥን ለቀን የነበሩን ስፖርት ዜናዎቻችን አበቁ። መልካም ቀን።